በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ይደርሳችሁ አሜን። ሕይወተ ማርያም ድንግል ክፍል 13 ከሶስት ዓመታት በኋላ ይህ ጊዜ ለሕፃናት የተለየ የሽግግር ወቅት መሆኑን የሚከራከረኝ የለም። ሕፃናት የናጡት የሚተዉበት ከሌላ መብል ጋር የሚለማመዱበት በኮልታፋ አንደበት አበ እመ እያሉ ለእናትና አባት ደስታን የሚፈጥሩበት ልዩ ዘመን ነው። በሕገ ተፈጥሮ ለመቤታችንም ይህ ሊደረግላት ባለበት ዘመን አፏ እህል ሳይለምድ ሆዷም ዘመድ ሳይወድ ከመጸነሷ በፊት በገቡት ቃል መሰረት ወስደው ለቤተ እግዚአብሔር ሰጡ። ምግቧ ሰማያዊ፣ ዘመዶቿም ሰማያውያን መላእክት ናቸውና ብለው ምድራዊ መብል መጠጥ ከሚቀርብበት፣ ምድራውያን ወገኖቿ ከሚገኙበት ምድራዊ ቤት አውጥተው ለሰማያዊ አምላክ ቤት አደሯ ሰጧት። እህትና ወንድም አልነበራትም። ዓለማችን እርሷን የሚመስል በጎ ፍጥረት ማስገኘት የማትችል መካን ሴት ናትና፣ ከፍጥረት ሁሉ ተለይታ ንጹሕ ዘርን በምድር ላይ ለማባዛት የተፈጠረች ብቸኛ ዘር ናትና ተለይታ ተቀመጠች። አመስጋኞች እነ ቅዱስ ኤፍሬም ዋልቦ ዘይመስል ኪያኪ አንቺን የሚመስል የለም ማለታቸውም ለዚህ ነው። ሀናና ኢያቄም አንድ ሆና ሳለ የፍጥረት ሁሉ እናት የሆነች እርሷን ከመውለዳቸው አስቀድሞ ከወለዷትም በኋላ ሌላ አልወለዱ። መንፈስ ቅዱስ ስለ እርሷ በነቢያት የተናገረው እንዲፈጸም ይህ ሆነ ተደረገ አሃቲ ኢቲ ለእማ ውህሪቲ ኢቲ ለንተ ወለደታ ለእናቷ አንዲት ናት፣ ለወለደቻት ለወለደቻትም የተመረጠች ናት። መሐሌ የመሐሌ ምዕራፍ ስድስት ቁጥር ዘጠኝ ተብሎ የተነገረው ስለ እርሷ ነውና ለእናቷ ሲል እናቷ የተባለች ሄዋን ለወለደቻት ሲልም ስለና ስለሃና መናገሩ ልብ ይሏል። እመቤታችን አንዲትነቷ ለሄዋን ነው ከወለደቻቸው ልጆች ሁሉ የጌታችን እናት ሆና የተገኘችና እና የህዋን መድኃኒት የተሰኘች ከመቤታችን በቀር ሌላ ሴት አትገኝምና እስካሁንም ሆነ ከዚህ በኋላ ብቻዋን አንዲት ሆና ለዘላለም ጸንታ ትኖራለች። በዘመናት ሂደት እንደተመለከትነው መንታ መንታውን እያደረጉ ብዙ ቁጥር ያላቸው ልጆች የወለዱ ሴቶች ትናንትና በምድራችን ላይ ነበሩ። ምድር እንድትሞላ በፍጥረት ከድነዋታል እንጂ እንደመቤታችን የከበረ ፍጥረት ማስገኘት አልቻሉ። ስለዚህም በየጊዜው የሚነሳው ትውልድ ሁሉ እርሷን ብቻ ብፅዕት ሲል ይኖራል። ሰው እንደ ሃይማኖቱ ነው እንጂ እንደ ብዙ ብዙ ወልደው ያልተባረከላቸው፣ አንድ ወልደው ደግሞ እንዲህ የተደረገላቸውን ስንመለከት እግዚአብሔር ካልባረከው የሚጠቅም ነገር እንደሌለ እንመለከታለን። ሰው ሆይ፣ እግዚአብሔር ሰውን ሲፈጥር ያለአንዳች ጸጋ አይፈጥረውምና ብዙ ጸጋ እንዲሰጥህ ከምትለምን የሰጠህን አንዱን ጸጋ እንዲባርክልህ ብትጸልይ ይሻልሃል። ብዙ ጸጋ የነበራቸው ነገር ግን አልባረክላቸው ብሎ ብዙ ጸጋቸውን ብዙ ነውራቸው የሸፈነባቸው ሰዎች ብዙ ናቸውና ይህችን ዓለም በተባረከ ነገር እንጂ በብዙ ነገር ማሸነፍ እንደማይቻል ከነ ዳዊት ከነ ጌዲዮን የጦርነት ታሪክ መረዳት የሚቻል ይመስለኛል። መጽሐፈ መሳፍንት ምዕራፍ 7 ቁጥር 71 አንደኛ ሳሙኤል ምዕራፍ 17 ቁጥር 49 በጠላት ሰልፍ ይዘናት የምንሰለፍ የጦር ዕቃችን ጎልያድን፣ ዲያብሎስን የምንገልበትን ድንጋይ ይዛ የተገኘችልን አንዲቷ አማናዊቷ የዳዊት ወንጭፍ እመቤታችን አንዲት ብትሆንም ለዛሬው ሰልፍ በቂ ናት። የተወለደችው ፍጥረት ሁሉ ሊደሰትባት እንጂ በአንድ ቤተሰብ ለዳዊት ቤት ብቻ አልነበረምና የሁሉ ወደ ሆነው ወደ እግዚአብሔር ቤት እንዲወስዷት መንፈስ ቅዱስ ያሳሰባቸው። ከላይም እንደጠቀስነው ዘመኑ ከተወለደች ሶስተኛ ዓመቷ እንደነበር የታሪክ ድርሳናት ይናገራሉ። ይህ ሶስት ዓመት በሦስቱ ክፍላተ አዝማን ይመሰላል። በዘመነ ሕገ ልቦና፣ በዘመነ ኦሪትና በዘመነ ወንጌል እመቤታችን በሦስተኛው ዓመት ወደ ቤተ መቅደስ መምጣቷ ታዲያ ሦስተኛው ክፍለ ዘመን ዘመነ ሕገ ወንጌል የሚባለው ዘመን ሰው የእግዚአብሔር ቤተ መቅደስ ሆኖ የሚሠራበት ዘመን ነውና ሰውና እግዚአብሔር አብረው የሚኖሩበት መልካም ዘመን የደረሰበት መሆኑን ለመግለጽ የመጀመሪያዋም የአዲስ ኪዳኑን ቁርባን ይዛ የተገኘች ቤተ መቅደስ እርሷ በመሆኗ አስቀድማ በዚህ ዕድሜዋ ወደ ቤተ መቅደስ ገባች። ከእርሷ በፊት ወደ ቤተ መቅደስ የገቡ ሰዎች መኖራቸው አይዘነጋም። አንደኛ ሳሙኤል ምዕራፍ 1 ቁጥር 28 ያና ይሄ ግን በእጅጉ የተለያየ ነበር። የመቤታችን ወደ ቤተ መቅደስ መግባት እኮ የፍጥረትን ሁሉ ወደ ሰማይ ቤተ መቅደስ መግባት የሚያመለክት በመሆኑ በወቅቱ የነበሩ ሰዎችን ሁሉ ያስጨነቀ ጉዳይ ነበር። ከሊቀ ካህናት እስከ ደብተራ ኦሪት፣ ሌዋውያን ካይሩግ ካይሩግ እስራኤል እስከ ወራዙት እስራኤል የነበሩ ሁሉ የምግቧን ነገር ሲማከሩ መገኘታቸው ለዚህ ማሳያ ነው። በዚህ የካህናትና የሽማግሌዎች ጉባኤት በእውነት መንፈስ ቅዱስ ምን ሊናገር የፈለገ ይመስልሃል? እነዚህ ካህናት ስለ አንዲቷ ብላቴና ምድራዊ መብልና መጠጥ የሚነጋገሩ ይመስልሃልን? አይደለም። ለፍጥረት ሁሉ ስለሚያስፈልገው ዘላለማዊ ረሃብን ከሰው ሊያስወግድ ስለሚችለው ሰማያዊ መብልና መጠጥ ተነጋገርን እንጂ ተነጋግረዋል እንጂ። ስለ እርሷማ ቢሆን ኖሮ ጭንቀታቸው ከዚህ ሁሉ ሳይደርሱ የሶስት ዓመት ብላቴና ናትና ያለናት እንዴት እናኖራታለን የሚለው የመጀመሪያው ጥያቄ ባልሆነ ነበርን? እኒህ ሰዎች ብላቴናዋን እግዚአብሔር ያለናት ያኖራታል ብለው ካመኑ በምግቧ ጉዳይ እንደምን አላመኑ? እናምናለን። ስለ ዘላለማዊው መብል እና መጠጥ ለራሳቸው መክረዋል። ወዲያው ለጉባኤው አስቸኳይ መልስ ከሰማያዊ አባት ተሰጠ። ሰማያዊ መብልና መጠጥ ከእርሷ የሚገኝ መሆኑን ጠቁሞ እንደማሳየት መላኩ ፋኑኤል ሰማያዊ መብልና መጠጥ ይዞ በሰማይ ላይ ረቦ ታየ። ፋኑኤል ማለት ጸዋሬ መና ማለት ነው ሲሆን እመቤታችን ጸዋሪ ተመና ሰማያዊ መሆናን ለማመልከት በዚህ መላክ በኩል እግዚአብሔር መናውን እንደላከላት ሊቃውንተ ቤተ ክርስቲያን ያመሰጥራሉ። መላኩም መናውን ይዞ እንደ ደመና ረቦ ታየ እንጂ ለጊዜው ወደ ምድር አላወረደውም። ምክንያቱም ሰማያዊው መና ክርስቶስ ለዓለም የሚሰጥበት ጊዜው ቀርቧል እንጂ አልደረሰምና። መና ከሰማይ ሲወርድ በምድራችን ላይ የመጀመሪያው እንዳልሆነ መጻሕፍት የሚያገላብጡ አይምሮ ያላቸው ሰዎች ያውቁታል። በቀደመው ዘመን ከግብፅ ለመኮበለለው ታላቅ ሕዝብ ይህ ተደርጎለታልና ወዲ ዘፀዓት ምዕራፍ 16 ቁጥር 15። ይህ ግን ከዚያ ልዩ ነው። ያኛው በቀን ያይደለ በማታ በኢየሩሳሌም አይደለ በምድረ በዳ አመጣጡ ከወዴት እንደሆነ ሳይታወቅ በማለዳ ከፀሐይ መውጣት በፊት የሚለቀም በሁሉም እስራኤላዊ ድንኳን ደጃፍ ላይ የሚገኝ የሰማይ ፍርፋሪ ነበር ይህኛው ግን በመላኩ እጅ ከሰማይ ሲወርድ የታየ ከእርሷ በስተቀር ማንም ሊቀምሰው ያልተፈቀደለት ስለ ክብረ ድንግል በንጹህ መሶበ ወርቅና በንጹህ ጽዋ ተዘጋጅቶ የመጣ ነው ክብሯ ልዩ ነው ሲል ከሰው ለይቶ ወደ ሰማይ አውጥቶ በምድርና በሰማይ መካከል አድርጎ በክንፍ ጋርዶ ምግቧት አድርጓል። ለጊዜው የምግቧን ሰማያዊነት መናገሩ ሲሆን ፍጻሜው ግን ምድራዊው ሰማያዊ፣ ሰማያዊውም ምድራዊ የሚሆነው ባንቺ ነው ሲላት ነው። ይህንን የመልአኩን ሐሳብ መንፈስ ቅዱስ ሲገልጸው ሰማይኒ ኮነ አለመ ወአለምኒ ኮነ ሰማየ፣ ሰማይ ምድርን ሆነ ምድርም ሰማይን ሆነ ብሎ አናግሮታል። ይህም ማለት አምላክ ሰው ሆነ ሰው አምላክ ሆነ ማለት ነው። የዚህ ምስጢር ፍጻሜ ከመታየ ከመታየቶ አስቀድሞ መልአኩን ልኮ ሰማያዊ መብልና መጠጥን ማይከለ ሰማይም ወምድር አድርጎ መገባት። ከዚች ጊዜ ጀምሮ ምድራዊ መብል መጠጥን እየተመገበች ያደገች አይደለችም፣ ሰማያዊ መብልና መጠጥ የተመገበች እንጂ ሊቁ አባ ሕርያቆስ እንደተናገረው ኦ ድንግል አኮ ህብስተ ምድራዊ ዘተሴሳይኪ አላህ ህብስተ ሰማያዊ እምሰማየ ሰማያት ዘበሰለ ዘበሰለ ኦ ድንግል አኮስቴ ምድራዊ ዘተሰይኪ አላ ስቴ ሰማያዊ ምሰማየ ሰማያት ዘተቀደስ ዘተቀድሆ ድንግል ምድራዊ መብል መጠጥን እየተመገብሽ ያደግሽ አይደለሽም ሰማያዊ መብል መጠጥን ተመግበሻል እንጂ ሲል ይቀኝላታል። በሌላ በኩል ኢትዮጵያዊ ይልቅ የምታውቀውን ሳይሆን የማታውቀውን ሌላ መልአክ መጣ። ቀኝ ክንፉን ቢባርከው ህብስት ሆነ፣ ግራ ክንፉን ቢባርከው ወይን ሆነ በማለት መልአክ የተባለው ቅዱስ ፋኑኤል ሳይሆን ክርስቶስ እንደሆነ ይናገራል። ከዚህ በኋላ እናትና አባቷ ካህናቱና ሽማግሌዎችም ጭምር ተለይተዋት ሄዱ። በዚህ ጊዜ አባቷ ዳዊት ከአንድ ሺህ ዓመት በፊት የመከራትን በጎ ምክር ተግባራዊ ያደረገች ንጉሱ ዳዊት ይህን ቀድሞ ይህን ቀን አስቀድሞ አይቶ ኖሮ ለሶስት ዓመት ብላቴና ምክሪን ይለግሳታል። ስምኢ ወለቴ ወርኢ ወአጽምኢ እዝነኪ ርእስኪ፣ ርእስኢ ህዝበኪ ወቤተ አቡኪ ስመፈተወ ንጉሥ ስነኪ። ልጅ ሆይ ስሚኝ አድምጭኝም፣ የአባትሽን ቤትና የወገኖችን ቤት እርሺ፣ ንጉሥ ውበትሽን ይወዳልና። መዝሙር 44 ቁጥር 10 በዚች እለት ለቤተ እግዚአብሔር ሰጥተዋት ሲሄዱ እናትና አባቷን ምድራውያን ዘመዶቿም ሁሉ ተወች። እናትና አባት እግዚአብሔርን ዘመድና ወገን መላእክትን አድርጋለችና፣ እናትና አባቷም ለእግዚአብሔር ሰጥተዋታልና እንደ ሳሙኤል እናት ሐና በየዓመቱ አልጎበኟትም። አባ ሕርያቆስ እንደተናገረው መላእክትና ሊቃነ መላእክት ካህናትና ሊቃነ ካህናት ጎበኙት እንጂ። እንግዲህ እንዲህ ሆና ከዓለም ርኩሰት ተሰውራ የሚያታልሉ ጎልማሶችን ድምፅ ሳትሰማ በመላይክቱና በካህናቱ ዜማ እየተጽናናች አደገች። ዋዛና ፈዛዛ፣ ሳቅና ጨዋታ፣ ዘፈንና እስክስታ ያልተቀላቀለበት አስተዳደግ አደገች። አስቀድሞ በትንቢት እንደተነገረላት ለ12 ዓመት በቤተ መቅደስ ኖረች። የአሮን በትር ለ12 ሰዓት በቤተ መቅደስ መቆየቷ ሳይተክሏትና ውሃ ሳያጠጧት ለምልማ አብባ አፍርታ መገኘቷ እመቤታችን በቤተ መቅደስ ዐሥራ ሁለት ዓመት ለመኖሯ ማሳያ ሆኖ አስቀድሞ በምሳሌ የተቀመጠ ምሳሌያዊ ድርጊት ነበር። አማናዊቷ በትራሮን ያለ ዘራብሴ በህቱም ድንግልና ጌታን የወለደች ለ12 ዓመት በቤተ መቅደስ የቆየችው እመቤታችን ድንግል ማርያም ናት። በዚያችኛዋ በትራሮን አሮንና ወገኖቹ ከሞት እንደዳኑባት፣ በእመቤታችንም ፍጥረት ሁሉ ከሞት የሚያድን ፍሬ ህይወት ጌታ ተገኝቷልና፣ ሊቃውንት እመቤታችንን ሲያመሰግኗት በትረ አሮን እንተ ሰረጸት ብለው ያመሰግኗታል። ለጊዜው ይህ ሆኖ ሳለ ፍጻሜውና አማናዊው ምስጢር ግን ያችኛዋ ለአስራ ሁለቱ ነገደ እስራኤል ምልክት ሆኖ ለዘላለም በቤተ መቅደስ እንድትኖር እንደተደረገች እመቤታችንም ለአስራ ሁለቱ ሐዋርያት ምልክታቸው ናት። ነቢዩም ስለ እርሷ ሲናገር እርሱ እግዚአብሔር ምልክትን ይሰጣችኋል ብሎ የአዲስ ኪዳኑ ታላቅ ሕዝብ ምልክት እመቤታችን እንደሆነች ይመሰክራል። ትንቢተ ኢሳያስ ምዕራፍ 7 ቁጥር 14፣ ኦሪት ዘኍልቍ ምዕራፍ 21 ቁጥር 1። 12ቱ ዓመት ሕገ መላእክትን ስርዓተ ሰማያዊትን ያጠናችበት ትንቢተ ነቢያትን ያወቀችበት የብዙ መጻሕፍት ትንቢታዊ ቃል ያነበበችበት ወቅት ነው። በአጠቃላይ ጥበብ ስጋዊን ጥበብ መንፈሳዊን የተማረችበት ወቅት ይህ ነው ማለት ነው። ጥበብ ስጋዊ ማለት ወርቅና ሐር እያስማሙ መፍተል፣ ያን የፈተሉትን ምንጣፍ መጋረጃ አድርጎ ለቤተ እግዚአብሔር መስጠት ነው። ይህ ከቤተ እግዚአብሔር ደጅ ተሰብስበው እግዚአብሔርን ከሚያገለግሉ ከደናግለ እስራኤል የተማረችው ጥበብ ነው። ጥበብ መንፈሳዊ ማለት ደግሞ ትንቢተ ነቢያትን ሚስጢረ መጻሕፍትን መመርመር ትንቢት የተነገረለት ሱባ የተቆጠረለት መሲህ መጣ ቀረ ብሎ ማውጣት ማውረድ ሲሆን፣ ይህን ከካህናት አለቆች ከቤተ መቅደሱ አገልጋዮች ተምራለች። ከዚህም ጋር ከሰማያውያኑ መላይክት ቅዳሴን ዝማሬን የተማረችበት ወቅት ነበር። ይህም በቀጣይ ህይወታ ይታወቃል። በጸሎትና በዝማሬ ያሳለፈችው ጊዜ እንደሚበዛ ታሪክ ያስረዳናልና በመሆኑም በህይወቷ ውስጥ ይህን ዘመን ልዩ ነው። ከእናትና አባቷ ቤት ከቆየችው ሶስት ዓመት ጋር ሲደመር የ15 ዓመት ብላቴን አድርጓታል። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ።